ካዛንቺስ ደመቀች ተዋበች። ነበር ሆኖ ቀርቷል። አፍንጫ መያዙ በመልካም ማዓዛው ያረካል። በብዙ ድሮና ዘንድሮ በቅርብ ተገናኝተው ታመሽ ነበር። ያኔ ዳንች ወይ ዘንድሮ ብሎ ይጠይቃል። ዘንድሮ ለድሮ ድሮም ቀጠለና ዘንድሮ ተብዬው፣ አዎ አልዋሽም። እኔ ብዙ ሕዝብ አንግቤ ደከመኝ ሳልል አኖር ነበርኩ እኮ እረሳው መሰል ሁሉ ባይሞላልኝ ወደኋላ አልልም ብዙዎች ቢራቡም ንጹህ አየርን ቢያጡም ጉንፋን ቢይዛቸው አስም ቢያሰቃያቸው መለኞች ነበሩ፣ ሞት ያጠቃቸው አለ። ዘረዘረ ድሮም ተሻረ፣ ዘንድሮም ተተካ። ሆቴ ከመሞት መሰንበት እያልክ ከመሰረት መኖር በጸጥታ ፍክት ብሎ አብርቶ ከዋክብት እያዩ ደስታን ተሞልቶ ዘንድሮ ነኝ እኔ ያምናውን አልደቅም፣ ዛሬን ግን አይቼ ሞትም የማይመጣ ገነት ከምትባል ከአምላክ ስጦታ የገባው መሰለኝ ሳያት እንዲፈካ ካዛንቺስ ደምቃለች ብላ ለኢትዮጵያውያን ሕዝብ ድትሆን ከለላ